ይጠብቁ ነበር ወይም እረኛ ነበሩ። በዚህ መልኩ ረሰላ ሰለም ደሞዝ ያገኙ ነበር ራሳቸውን ያስተዳድሩ ነበር፣ በአጎታቸው ስር ሆኖ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እድሜያቸው ዘጠኝ ወይም 12 ተብሏል ሲደርስ አጎታቸው አቡ ጣሊብ ወደ ሻም ለንግድ ይዟቸው በሚሄድበት ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምና ከሳቸው ጋር ያሉ ሰዎች ቡስራ የምትባል ቦታ ላይ ሲደርሱ አንድ በሄራ ሚባል ባህታዊ ሰው ከሩቅ ሆኖ እያያቸው ነበር። ያላህ መልክተኛና ከእሳቸው ግን የነበሩ ሰዎች የሆነ ቦታ ሲያርፉ በመሃላቸው ገባ። ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ያዘና ይህ የመጨረሻ ነብይ ነው፣ ይህ ለዓለማት የሚላክ ነብይ ነው ብሎ ተናገረ። ከረሱላ ሰለም አጠገብ የነበሩ የኮሬሽ ባላባቶች እንዴት አወቅ ሲሏቸው እኔ ከሩቁኝ ሲመለከታችሁ ለዚህ ልጅ ዛፎችና ድንጋዮች ስጁድ ሲወዱለት አይቻለሁ። እንደዚህ የሚያደርጉት ወይም ዛፎች፣ ድንጋዮች ስጁድ የሚያደርጉት ለነብይ እንጂ ከዛው ውጭ ነግሯቸው ነበር። በሁለት ትከሻ መሀከል ደግሞ ማህተም ተደርጎለታልና በዚህ ነው ያወቁት ብሏቸው። የዚህ ልጅ አሳዳጊ ማነው ብሎ ጠይቋቸው አቡ ጣሊብ ሊጠቆሙታል ይህን ልጅ ወደ ሀገሩ መልሰው፣ ምክንያቱም ወደ ሻም ከሄድ የእሱ ጠላቶች ጣላቶች የሁዶችና ሮሞች ሊገዱ ስለሚችል መልሰው ብሎ አማከረው። ያው አቡ ጣሊብ ደግሞ ያው ያደራ ልጅ ስለሆነ ከተወሰኑ ወጣቶች ጋር ወደ መካ ይመልሷል ማለት ነው። መጀመሪያ የጠየኳቸው ጥያቄዎችን ኮመንት ላይ መልሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።